ሰላም ተመልካቾቻችን፣ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። የኢድ አልፈጥር በዓልን የሚያደምቁለን የተለያዩ ምግቦችን ሁሉም እንደየአቅሙ በየቤቱ አዘጋጅቶ ከወዳጅ ዘመድ ጋር በመሰባሰብ በመጠያየቅ አስደሳች ጊዜን ያሳልፋል። እኛም ዛሬ በኢድ አልፈጥር በዓል ወደ አንድ ማራኪና አስደሳች ስፍራ እንወስዳችኋለን። ጥሩ ጊዜ ይኖረናል። ተመልካቾቻችን በዓሉን ከቤት ውጪ አየር እየተቀበላችሁ ዘና እያላችሁ ከወዳጅ ከቤተሰብ ከዘበንድ ጋር ማሳለፍ የምትፈልጉ፣ የኢትዮጵያ ስካይላይት ሆቴል ጀጎል ሬስቶራንት ለኢድ አልፈጥር የተለያዩ የአረብ ምግቦችን ብቻ ያዘጋጃል። እንደው ምን የተለየ ነገር አለ የሚለውን እንመለከታለን። አብራችሁን ቆዩ። ተመልካቾቻችን እንደምታዩት ሬስቶራንቱ እጅግ ውብና ማራኪ ነው። ስያሜውም በሚዳሰስ ቅርስነት የተመዘገበው በሐረር የሚገኘውን የጀጎል ቅርስን የሚያስተዋውቅ ነው። እንግዲህ ስያሜውን ከኛ ምግቡን ከአረቢያን ልንለው እንችላለን። እንኳን ደና ቆየ የጀጎል ሬስቶራንት አዲስ አበባ ውስጥ ከሚገኙ ግዙፍ ሬስቶራንቶች አንዱና ትልቁ ነው። በተለይ የአረቢያን ምግቦችን ብቻ በማዘጋጀት ነው የሚታወቀው። በኢዳል ፈጥር እለት ለበዓሉ ምን አዘጋጃችሁ? እናመሰግናለን። ለመላው የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። በዓሉን በማስመልከት በጀጎል ሬስቶራንታችን የተለያዩ የአረቢያን ምግቦች አዘጋጅተናል። ማየት እንችላለን ፊያችን። ሬስቶራንታችሁ ገጽታው እንደተናገርኩት እንግዲህ በጣም ነው የሚያምረው። ምን ማስተያየት ሰጥቷቸዋል ሰዎች ያንን ምግብ፣ በጣም ጥሩ ምግብ ነው። የቆይታችሁን ጊዜ በጣም ደስ የሚል ነው። ያው እንደምታዩ ሀረርን ባህል ለማስተዋወቅ ነው። በጎልድ አይነት እዚህ ጋ ምግቦች አሉ። በተለይ በተለይ አዲስ አበባ ውስጥ ካሉ ሬስቶራንቶች በጣም የተለየ ነው። በተለይ አረቢያን ተች አለው። በዚህ ስታንዳርድ ደረጃ በጣም ጅዝ ብቻ ነው የተሰራው። ሬስቶራንቱ አርኪቴክቸር ራሱ ለየት ያለ ነው፣ እንደምታየው አቀማመጡም እራሱ ወንበሮቹ ብታያቸው አብዛኞቹ ሶፋ ናቸው። ረዘም ላለ ሰዓት እንግዶቻችን ደስ ብሏቸው እየተዝናኑ እንዲቀመጡ ያስችላል። ኮንፈርተብል ናቸው። እንደምታየው ደግሞ ከለሩም ጎልደን ከለር ነው። አብዛኛው የምንጠቀማቸው እቃዎች የሀረርንም የካልቸራል እቃዎችን ወይም ደግሞ ማስታወቅ የሚችሉ ነገሮች ናቸው። እንደምታየው እዛኛውም ላይ የአረቢያን ተች ያላቸው ግድግዳዎች ላይ አሉ። ቀጥሎ እንደምታየው በጣም የሚያማምሩ ፒክቸሮች አሉ። ይሄ የአረቢያን የሚያሳዩና የጀጎልንም እንደ ቅርስ የምናሳይበት አንደኛው መንገድ ነው። ቴብሎቻችንም ላይ እንደዙ የምናያቸው ነገሮች ሙሉ የአረቢያን ተች ያላቸው ነው። ከመብራቱ ጨምሮ በጣም ጎልደን የሆነ መብራት ነው። እንዲሁም ከከተማችንም ካሉት በጣም ለየት የሚያደርገን የሚያምር ቫይቭ ያለው ሬስቶራንታችን ነው። ምግባችንም በውቅ ሼፎቻችን እየተዘጋጀ እና ጣፋጮቹ ምግብ ነው ያለን። ብዙ ከስተመር መርጠውት ነው የሚመጡት። ለብዙ ከስተመሮችም ሪኮመንድ የሚያደርጉት ቢዚ ሬስቶራንታችን ነው። የአረቢያን ምግብን የሚያደንቁ የሚወዱ እንግዶች እዚህ ቢመጡ የሚያጡት ነገር የለም። የምትሉት ሁሉም ሙሉ ዝግጁ ነው። ከመልካም መስተንግዶ እና ከውቅ ሸፎቻችን ከተዘጋጁ ምግቦች ጋር ሁሉም ነገር አለን፣ በእኛ ሬስቶራንት በጀጎል ሬስቶራንት። የዒድ አልፈጥርን እንግዲህ እዚህ ማሳለፍ የተለየ ድባብ አለው። በጣም ብዙ እንግዶቻችንን ያው እንጠብቃለን። በዓሉም አብረን እናከብራለን። ዓይንንም ራሱ የሚያጠግብ ነገር ነው በጣም እነዚህ ምግቦቻችን። እንደምታያቸው ዴዘርቶች አላቸው የተለያዩ፣ የአረቢያን ምግብ አለ፣ ሁሙስ። አሁን በጣም የምንታወቅበትም ሁሙስ እዚህ ጋር አለን። የተለያዩ ከፊሽ የሚሰሩ ምግቦችን እዚህ ላይ እንደምናያለን። ሳላዶች አሉ፣ በአረቢያን ተች ያላቸው ጣዕማቸው፣ እንደዚሁም ደግሞ ከዚህ ግጅታቸው እስከ መጨረሻ ድረስ ያለው በጣም የሚያምር አይነት ነው የምናቀርበው። እያንዳንዱ ምግብ ሲቀርብ በጣም በጥንቃቄ የተሰራ የአረቢያን ምግብ ብዙ አይነት ዝርዝር እንዳለው ይታወቃል። ተጨማሪ ነገሮች እንዲነግረን ደግሞ ሼፉን እንጠብቃለን። አው የጀጎል ሬስቶራንት ሼፋችን በተለይ በዚህ በአረቢያን ምግቦች ላይ በጣም ኤክስፐርት ስለሆነ እሱ በደንብ እያንዳንዱ ምግብ ምን አይነት ዝግጅቶች እንዳሉ ያደረገልናል። እንኳን አብሮ አደረሰን! ለመላው የእስልምና እምነት ተከታዮች ኢድ አል ፈጥር ብለህ ኢድ አል ፈጥር የምታዘጋጇቸውን ልዩ ምግቦች ለማየት መተናል። የምግብ ዝርዝራችሁ ምን ምን አይነት የአረቢያን ምግቦች አሉ? ዘርዘር ሎኬሽ የአረቢያ ምግቦች እንደ ትራዲሽኑ በጣም ፋንሲ ናቸው። በጣም ብዙ ምግቦች ናቸው ያሉት። እንደምታያቸው ይሄ በቀዝቃዛ ስታርተር የሚባሉት ናቸው፣ ወይም ኮልድ ስታርተር በእነሱ እንትን ኮልድ ሜዛ ይባላል። አቀማመጣቸው ሁሉ የተለየ ውበት ነው ያለው። ምግብ አርት ስለሆነ እኛ ደግሞ በተለየ መልኩ ለእንግዳ አንዲ ስብ ባርገታ በዛ አርግተን ነው የምናስቀምጣቸው። እዚ ጋር ካሉት ተወሰኑትን በስምት ነገር አው እነኚ ታቦሌ ይባላል ታቦሌ በጣም ፌመስ የሆነ አረቢክ ሳላድ ነው ያኛውም ለብኔ ይባላል ለብኔ ያው ሶፍት የሆነ ቺዝ ነው ዮገርት ተጨምቆ ወይም እርጎ በሱ የሚሰራ እንትን ነው እነኚህ ደግሞ ያው ኢዝሊ በየአካባቢያችን የምናገኛቸው ናቸው ግሬንሶች ናቸው እነኚ ቢንስ እኔ የበቆሉ ምናምን ነገሮች እነዛ ጥራጥሬዎች ድብልቅ ነው ማለት ነው ይሄኛው እንደምታዩ ሰልመን ነው፣ ግራቭ አሌክስ ይባላል እና ካቪያር አለው እነኝህን ይሄ ማሀሙራ ይባላል። ይሄ ፈቱሽ ይባላል። ይሄ ስታፍ ዲቫይል ወይም ደግሞ ወራ ኢነብ ይባላል። በጣም ፌመስ በጣም ታዋቂ ምግቦች አረብ ምግቦች የሚያውቅ እነኝህን ይህ ፈቱሽ ውስጡ ራይዝ ነው ያለው የወይን ቅጠል የወይን ቅጠል በወይን ቅጠል የተጠቀለለ ሩዝ ማለት ነው። ያለው ሊባኖስ፣ ሶሪያ እነ አካባቢዎች ላይ በጣም ይዘወተራሉ። ሌሎቹም የዓረብ እንትኖች አረብ አገራት ላይ ይጠቀሙ እንዲሁም እስራኤል ያሉ የሚጠቀሙት ነው። እነኚህ ደግሞ ይሄ የወይራ ፍሬ ነው። ከውስጡ ይሄ ጥሬው እንትን ፍሬው የወይራ ፍሬ ነው። እነኚህ በጣም የተለመዱ ናቸው። በሜዲትራኒያን እንትኖች ፒክሎች ይባላሉ፣ ፒክልስ ይሄኛም፣ ቤቢ ኩከምበር ነው የነሱ ፒክልሶች ናቸው። የሚያመጋገባቸው ላይ ቴብላቸው ላይ ኢዚሊ የሚያገኙት ነው እነሱ ጋር ሶ ያንንም እንትን ለማለት ነው። እኛ ጋር ሁሌም አለ፣ ኮመን ናቸው እነ ላይ የማይቀያየሩ ማለት ነው። እነኝም ይሄኛው ሙሳካ ይባላል፣ ደበርጃ ነው። ደበርጃን እኛ ሀገር ብዙ አጠቃቀሙን ከአለማወቅ የተነሳ ብዙ ተመጋቢ የለውም፣ ግን በአረቦች ጋር ስትሄድ በጣም በተለያየ መንገድ ይሰራል። በጣም ጣፋጭ ሆኖ መሰራትና መበላት የሚችል ነው እና በጣም እንግዶቻችንን በጣም ይወዱታል። ይሄኛው ሙታበል ይባላል። እንዳልኩ ይሄ ራሱ በደበርጃ ነው የሚሰራ ነው። ደበርጃንና ዮገርትም አለ እርጎ ማለት ነው እሱን ተቀላቅሎ የሚሰራው ተፈሽሶ የሚዘጋጀው እንትኑ መጀመሪያ በእሳት ላይ ቀጥታ ይቀመጣል። ከዛ በዛኛው እሳት በኖርማል በከሰል ማለት ነው፣ በደንብ እስኪቃጠል ድረስ ቆዳው ተደርጎ በዛ እና አስሞክሩ ስለሚጭስ የጭስጭስ የሚለው ንትኑ ትራዲሽኑ ራሱ የምግቡ ባህሪ ነው። ይሄኛው ሳምክ ሀራ ይባላል፣ ስፓይሲ የሆነ አሳ ማለት ይሄኛው ዚ ሀገራችን መስራት እንችላለን፣ በናይል ፐርች በቴላፒያ አሳዎች በነዛ በነዛ ማዘጋጀት እንችላለን በቀላሉ ሮስት አርግተን እነዛን ፈልፍለን ነው ስፓይስ አርግተን የምንጠቀማቸው የተለያዩ የአረብ ቅመሞችን ተጠቅመን ማለት ነው ይህም ማህሙራ ይባላል ይህም በጣም ተወዳጅ የሆነ የነሱ ምግብ ነው ይሄኛውም ደግሞ ኩከምበር በእርጎ ተደርጎ ነው ኩከምበር ዮገርት ሳለድ ምት ነው እንትን ነው ይህም በአባጋኑሽ ይባላል ቅድም ያልኩ ይሄኛውም አንዱ በዮገርት ምንድን ነው ሶሪ በኤግፕላንት ወይም በደበርጃ ነው የሚሰራ ይሄ የተለየ ይመስላል ምንድነው ይሄኛው ኖርማሊ ልክ እንዳልኩ እነኝህ ፒክሎች ምናምን እንደሚወጡት እንዲሁ ኖርማሊ ወይ ካንድ የሆኑ ነገሮች ናቸው። ይሄ አንቾቬ ይባላል። ሊፓክድ ነው ግን እዚህ ጋር ሲመገቡ ከሌሎች አሪቆንጅ የሆነ ኮምቢኔሽን እንዲፈጥርላቸው የጨውነት ባህሪም አለው። የአሳ ዘር ነው። ኖርማሊ አሳ ነው አንቾቬ። ሶ ያንን ነው ከምግባቸው ጋር እያመጣጠኑ ይጠቀሙታል ማለት ነው። በአረብ ሀገራት ባህር ውስጥ ዝርያ የሆኑ ምግቦችን ለምግብነት የመጠቀም ነገር እነዛን ግባቶች በቀላሉ ታገኛላችሁ ምንድን ናቸው በጣም እናገኛለን እነሱን አሁን ሽሪምስ ዛሬ አጋጣሚ ሰርቭ ስላላደረግ ነው ሽሪምስ እንጠቀማለን የተለያዩ ሚክስድ ሲፉዶች ሳላዳችን ላይ እንጠቀማለን። እዛኛው ዋና ምግቦች ወይም ሆት ዲሽ የምንላቸው ላይም እነዛ ላይም እንጠቀማለን አረቢክ ምግብ ብቻ ሰርቭ ስለምናደርግ ያንን ሰው ያንን ወርሶት እንድሄድ እንፈልጋለን በደንብ አረቢክነት ስሜት እንዲሰማው ማለት ነው በቀጣይ ደግሞ ወደ ዋናው የምግብ ዝርዝር ብትወስደን ደስ ይለኛል። ችግር የለውም እንዳልኩ ቀዝቃዛ ምግባችን ብቻ ናቸው። እንግዲህ እንደምታዩ ይሄ ሁሉ እንደ ስታርተር የሚጠቀሙት ጥና ሱፕ ነው የሚጠቀሙት። ከዛ እነዚህ ጋር ስትመጣ ሾርባዎች አሉ ዒድ ላይ በተለየ አሁን አበሻ ባርሌ ሱፕ የምናወጣው አበሻ የአጃ እንትን የገብስ አጃ ሾርባ ነው። ምግቦች በጣም ብዙ ዝርዝር አላቸው። እና ከኛ ሀገር አንፃር ስታዘጋጁ ምንን መሰረት አድርጋችሁ ነው? ምን አይነት ምግብ ነው የምታዘጋጁት? መስፈርታችን ሙሉ ለሙሉ የመጀመሪያ አረቢክ ምግብ ነው የምናወጣው። ከዛ በተረፈ ግን መስፈርታችን ያው መርጠን ከኛ ሀገር ከእንትን የኛ ፍሌቨራችን አለ አለ ከነዛ ጋር የተመሳሳይ ነው። አብዛኛው የአረቢክ እንትን ለአበሻ ይጎረብጥ አይነት ቴስት የለውም። ለዛም ነው ተመርጦም አረቢክ ሬስቶራንት የሚለው እንትንም የተከፈተው። ደንም በዛ መሰረት ሁሌም ስናወጣ ከኛ ፍሌቨር ጋር የሚሄዱትን እንመርጣለን። እነዛ ነው የምናዘጋጀው። የእኛን ሀገር ምግብ ለማስተዋወቂያ ያህል በተወሰነ ደረጃ የማታዘጋጁ አንድ ምግብ እናወጣለን። አንድ ምግብ ብቻ። እሱም እዚጋ አሳየሃለን ቀጣይ እንትን ላይ እሱ ግድ ነው፣ እናደርጋለን። እዚህ ጋር የምታያቸው ደግሞ ሆት ስታርተሮች ወይም ሆት ሜዛ ይባላሉ። እነኚህ የምታያቸው እነዚህ በጣም በዛ ያሉ የሆት ሜዛ አይነቶች ናቸው። ይሄ ፈላፍል ነው። ቺዝ ፋታይር ነው። ይሄ ስፒናች ፋታይር ይባላል። ስታፊንጉ ስፒናች ይቀጠል ነው ይህም ደግሞ ክብ ይባላል። ሊባንን አካባቢ ላይ እና ሶሪያ ላይ በጣም የተለመደ በጣም የታወቀ ምግብ ነው። አንድ ሶስት ቦታ እርጎ የተደባለቀባቸውን ነገሮች መካከል የአረብ ምግቦች ላይ እርጎን ግባት አርጎ መጠቀም የተለመደ ነው። በደንብ ይጠቀማሉ። የምታየው እርጎን እኛ እዚ እናዘጋጀው ራሱ አሉ ለብኔ የሚባል ቺዝ አላቸው። ያ ለብኔ ቺዝ በእርጎ ነው የሚዘጋጀው። እሱኛውን እዛ ጋ እንደስታርተን እንጠቀማለን። ከዛ ገ ሶስ ይሰራበታል ለዋና ምግቦች ላይም እንደገና ሶስት፣ ለሁሉም ምግቦችም ሶስት ይሰራበታል ማለት ነው። ሌላው የዚህ ጋር ፈጢራ ሀገራችን ላይ የምታውቀው ነው። ሞር ፋንሲ ለማድረግ ነው። እነኝን ሚኒ ፒዛዎችም ኢፍጣር ሰዓት ላይ ስለሚጠቀሙ ማረቦች ያንን እንትን ለማድረግ ያወጣናቸው። ሌላው ከሀገራችን ምግብ እዚህ ጋር የምታየውን በብዛት ረመዳን ሰዓት ላይ ብዙ ሰው የሚፈልገው ራስ ያለ ነገር ስለሚፈልግ እነኝን ይሄን የቅቅል እንትን እናወጣለን። ኮንቲንየስሊ ቅቅል አይቀርም ከአበሻ ምግቦች ማለት ነው። ጀጎልድ ሬስቶራንት የሚመጣ አንድ እንግዳ ሳይቀምሰው ግሪል ተደርጎ የሚሰራው ለሚክስድ ግሪል በኦፕን ፍሌም ላይ የሚሰሩ በጣም ጣፋጭ ናቸው። አብዛኛው ምግቦቹ በጣም የሚገርሙ ናቸው፣ ይቸግራል። እንዲሁም ቡፌ ላይ በጣም ከሌላው በተለየ መንዲ በቺከን እና በላምብ ነው የሚታወቀው፣ በበግና በዶሮ ነው የሚታወቀው። እኛ ጋር ቡፌ ላይ የሳልመን መንዲ እናወጣለን። ስለዚህ ያም ለየት ያለ ነው። ሌላው ግን እያንዳንዱ ዲሾች በጣም በቆንጆ ሁኔታ ነው የምናዘጋጃቸው። እንደምታየው ይሄም ሩዝ ነው ሳፍራን ራይዝ ይባላል ከቢንስ እና ከግሪን ፒ እና አተር እና የበቆሎ የተፈለፈለ በቆሎ ወይም ስዊት ኮርን የሚባለው ከእሱ ጋር ተገና የተሰራ ማለት ነው። ይህም ዳውድ ባቸ ይባላል። በእስራኤል በጣም የታወቀ የእስራኤል እንትን ነው። እያናናች ምግቦች ባይዘቡ የሆነ መነሻቸው ለነሱ እንደ እንትን እንደ ናሽናሊቲ የምናያቸው ናቸው። አለምሳሌ እንደ ናሽናሊቲ አሁን ክብ ያልኩ እንደ ሱሪያ እነዛ እነዛ እና ይሄኛውም የእስራኤል በጣም ምርጥ ምግባቸው ነው፣ ዳውድ ባሽ ይባላል። ይሄኛው አሶርትድ ቬጀቴብል ዶልማ ይባላል። የተለያዩ አትክልቶች ራይዝና የበግ ስጋ ተገላ ቁስታፍ ተደርጎ ከዛ ሶስት ተደርጎበት ኦቭን ውስጥ ገብቶ ነው የሚበስሉት እንደዚህ የተለያዩ እንትሮች ከብቻ ለብቻ ከበሰሩ እንዲህ በሚያምር ሁኔታ ተቀላቅለው ለእንግዳ ሰርቪስ ይደረጋል ቅድም እዚህ የተመለከትነው በወይን የተጠቀለለው የእሱ አዎ ያኛው በወይን ቻናል ለኮልድ እንጠቀመው እዚህ ጋር ደግሞ በሆት ከተለየ የተለያዩ ቬጅቴብሎች በእሱ መሰረት ተሰርተው እንደዋና ምግብ መበላት ይችላሉ ደራደሩ ራሱ ውበት አለው በጣም አይ የአረብ ምግቦች በጣም አርቲስቲክ ናቸው ስፓይሶቹ በጣም ነው ደስ የሚሉት በጣም አሪፍ እንትን አላቸውና ደስ ብሎ ነው የምንሰራው። እንሰራው እዚህ ጋር ሚክስድ ከባቦች ናቸው እነኚህ። በዶሮ አለ የበግ ስጋ አለ፣ እንዲሁም የበሬ ስጋ እነሱ ተቀላቅለው የነሱ በእኛ በተለምዶ ሺሽ ከባብ የሚባለው ግን እነኚህ በእንትን ከባብ ይባላሉ ማለት ነው። አረቢክ ሚክስድ ከባቦች ናቸው። ኮፍታ አለው፣ ቺክን ኮፍታ አለው፣ ላምብ ኮፍታ አለው። እንደዛ ተከላብ የተሰሩት ሚክስድ አረቦች ነው። ከባብ ግን በብዛት ተርክሽ ተርክሾች በከባብ በጣም እንትናቸው በጣም አሪፍ ናቸው። እንደ ስትሬት ፉድ ይጠቀማሉ። ይሄኛው ደግሞ ታጂን ነው። ቺከን ታጂን ይባላል። ይሄ ሞሮካን ናሽናሊቲ ያለው ምግብ ሞሮኮ፣ በጣም ፌመስ የሆነ እንትን ነው። ስጋው በጣም ሶፍት ነው። አብሮት ደግሞ ከስር ኩስኩስ አለው ኩስኩስ ምግብ ላይ አይቀርም ከጎድ ሁሌ ምንድን ነው ኩስኩስ ማለት ይሄ የቶስትሪ ሆኑ ኩስኩሶች ልክ እንደ ምንድነው እንደ ሙጋቢያ ምናምን የሚባሉ አሉ የእነሱ የተፈጨ ሆኖ እነዛ ኩስኩስ የሚባሉት በብዛት የተለመደ ለልጆች ምናምን ይሰጣል እኛ ሀገር ግን እዛ እነሱ ጋር እንደ ዋና ምግብ ነው እኛ ጋር እንጀራ እንደማይቀረው ኩስኩስ ሞሮኮ ምግብ ላይ አይቀርም ማለት ነው እና ምግባቸውን በጣም ስ ዴሊሺየስ አሪፍም ነው ሶፍት ነው እንትናቸው ይሄኛው ደግሞ ሳልመን ነው ሳልመን ግሪል ሳልመን ነው፣ ሶ ይሄኛውም እንደምታየው ብዙ ቦታ የሚተለመድ አለ እንዲህ በብዛት የሚተወጥ እኛ ጋር በጣም በሽበሽ ነው። ቫራይቲያችን በጣም እንት ነው። ይውድናቸው እንዲናቸው የምትላቸው ነገሮች ሁሉም እዚህ ስካይ ላይ ሲመጣ ጀጎል ሬስቶራንት ላይ የራሱም ስለሆነ በደስ በሚል ስሜት እንደት ኤኒ ነገር ምን ሰስተው ነገር የለም። ስለዚህ ለዒድ አል ፈጥር ጀጎል ሬስቶራንት የሚመጣ እንግዳ ያገኛል በደንብ ያገኛል በሳልመን በተለይ በጣም ነው የምንታወቀው ሙሉ ስካይ ላይ ይሄኛው ክቤ ቢለባን ይባላል ቀደም እዛ ጋር ክቤው በሆት ስታርተር ሊሆኖ አይተዋል ይሄው ደግሞ እርጎ እንዳልኩ እዚህ ጋር ደግሞ ሶስ ሆኖ ያኛው ተደርጎበት በደንብ ጋርኒሽ ተደርጎ መጥቶ ልክ ይሄኛው እንደ ዋና ምግብ ደግሞ ይመጣል ሶክ ይሆናል ማለት ነው እዚህ እርጎ ሶስ ውስጥ ስለዚህ ይሄኛው በጣም አሪፍ የሆነ የልባንን ምግብ ነው ይሄም ራሱ ይሄኛውም አንድ ለየት ያለ እንትናችን ነው ማለት ነው። ይሄኛውም ደግሞ ፍራይድ ካላማሪ ነው። ይሄም የባህር ምግብ ነው። የባህር ምግብ ካላማሪ ለብቻው ደግሞ እንደዛ አውጥተናል። ይሄ ኤኒ ኤሮፓያን የምጠቀማሉ አረቢክም፣ ኤዥያንም ሁሉም ጋር የሚጠቀሙት አይነት የአሳ ዘር ነው። ፍራይድ ተደርጎ እንደዚህ እንደምታየው ሪንግ ሪንግ ሆኖ የተሰራ ነው። ይሄኛው ደግሞ ኮሻሪ ይባላል። ይህም ደግሞ የግብፅ ናሽናሊቲ ያለው ምግብ ነው። የግብፆች በጣም ተወዳጅ ምግባቸው ነው፣ ኮሻሪ ነው የሚባለው። እንደምታዩ ልክ ራይዝ አለው፣ ፔን ያለው፣ ስፓጌቲ ያለው፣ ቺክፒ ያለው፣ ሌንትን አለው እና ቶሜቶ ሶስ አለው፣ ደግሞ ስፓይሲ ሶስ አለው። የዛ ቅልቅል ነው። ይሄኛውን ስናቀርበው ፕሬዘንቴሽን ቆንጆ ሆና ለብ ስትጠቀም እንግዳ ያነሳ ደግሞ ከሁሉም እንዲደርሰው አቀላቅሎ ሳህኑ ላይ ያደርጋል ማለት ነው። ይሄኛው ደግሞ እንደምታዩ የበሬ ስጋ ሻዋርማ ነው። ይሄም ምልክ ሸዋርማችን በየቀኑ ይለያያል። የዶሮ ሸዋርማ እንሰራለን፣ ለሌላ ቀን ደግሞ ቢፍ ሸዋርማ ወይም የስጋ ሸዋርማ እንሰራለን፣ ሌላም ቀን ደግሞ የበበግ ስጋ እንደዚህ ሸዋርማ እናዘጋጃለን ማለት ነው። ሸዋርማን ያው የማያውቅ ሰው የለም። እዚህ ደግሞ በተለያየ መልኩ እየሰራን እንደየ እስኬጁላችን በዛ መሰረት ሸዋርማን በተለያየ መንገድ እናወጣለን ማለት ነው። በደንብ ተወዳጅ ነው። ስለዚህ ተመልካቾቻችን በኢዳን ፍቅር የቦንድ ሬስቶራንት ተገኝታችሁ ሻወርማን የሚቀንሱ ሼፋችን ብርሃኑ ሶፊያን ይከፍላቸዋል። ይህም እንዳልኩ ሌላው የባህር የምንላቸው አሳዎች ውስጥ ነው። የአሳዎቹ መገኘት ነው። እነኚህ በብዛት አሁን ከኢምፖርት የምናደርጋቸው ናቸው። ኤርትራን ያለ ያሉ እንትኖች በብዛት የባህር አሳዎችን የማጥመድ ወይም የማቀናበር እንትን ስላላቸው ከዛ ነው የምናመጣቸው። ያው እነኚህ ደግሞ ዲዘርታችን ናቸው። አረቢክ ዲዘርታቸውን በጣም የታወቁ ናቸው፣ እና ሞሮፍ ደግሞ ድራይ ይሆናሉ። አረቢክ እንትን ግን በምን ይሆናል? በሲራፕ ይሆናል። በማሪ ይጠቀማሉ። በዛ እየራሰ የሚጠቀሙት እንትን ነው። ይሄኛው ማል ይባላል። ሞሮፍ የግብፅ ናሽናሊቲ ዲዘርታቸው በጣም ፌመስ ነው። በጣም ምርጥ ዝቤ፣ ከመጣችሁ ሳትቀምሱት ባትሄዱ ነው ማለት ስታየው እንትን አደርግም ስትበላው፣ ግን በጣም በጣም ምርጥ እንትን ነው። ሼፍ ብርሃኑ ሶፊያን፣ የአረብ ሀገር ልዩ ምግቦችን በጀጎል ሬስቶራንት በሚገርም ሁኔታ አስካኝተናል፣ ከልብ እናመሰግናለን። እንደውም መጨረሻ ደንበኞቻችሁ የሚሰጧችሁ የእርካታ አስተያየት ምን ይመስላል? በጣም ደስ የሚል አስተያየት ነው ያለው። ሮፍ፣ እንደምታየው በሀገር ልጆች ነው የሚሰራው እያንዳንዱ ምግብ ከጠበቁት በላይ ነው የሚሆንባቸው። እያንዳንዱ ቲፒካል የሆነ የአረቢክ ግብዓቶችን ነው የምንጠቀመው። ሎክ የአገር ውስጥንም እንደገና ካውጪም ላይ የተለያዩ ነጭ የምንጠቀመው ተጠቀመው በዛ በጣም ሚኒስፓር ነው ነው በጣም ደስ ብሏቸው ነው የሚሄዱት። ከጠበቁት በላይ ነው የሚያገኙት። እንግዲህ ኢድ አልፈጥርን በልዩ ሁኔታ የተለዩ የአረብ ምግቦችን አዘጋጅታቸዋል። በድጋሚ እንኳን አደረሳችሁ ማለት ከፈለክ ድሎ ነው አለም ላይ የምትገኙ የእስልምና እምነት ተከታዮች እንኳን ኢድ አልፈጥር በዓል በሰላም አደረሳችሁ። ቤተሰቦች፣ ጓደኞቼ ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። የተለያዩ ተወዳጅ የሆኑትን የአረቢክ ምግቦችን አዘጋጅተናል። ተወዱታላችሁ። መጣችሁ ከኛ ጋር በዓል አክብሩ እንላለን። ተመልካቾቻችን፣ በስካይላይት ሆቴል ጀጎል ሬስቶራንት የተለዩ የአረብ ምግቦችን የቃኘንበት ዝግጅት ይህን ይመስል ነበር። በድጋሚ እንኳን ለዒድ አልፈጥር በዓል በሰላም አደረሳችሁ። ከቀሪ የፋና ሚዲያ ኮርፖሬሽን ዝግጅቶች ጋር መልካም ቆይታ። ተቀበለ አላሁ ሚና ወሚንኩም። ዒድ ሙባረክ ዓለይና ወዓለይኩም። ተቀበለ አላሁ ሚና ወሚንኩም